ክብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን፣ በቅድሚያም የብልጽግናው ፕሬዝደንት አብይ አህመድ ብቸኛ የወደብ መተንፈሻችን ወደሚሏት ጅቡቲ ተጉዟል። አስከትለው የወሰዷቸው የአገዛዙ ሹማምንትን መነጋገሪያ ሆነዋል። ዝርዝሩ ተዘጋጅቷል። ወደ አማራ ክልል በሺዎች የሚቆጠሩ ወታደሮች ባለፉት ቀናት አገዛዙ ማስገባቱ ተነገረ። የፋኖ አመራሩ ደግሞ እየለቃቀሟችሁ ነው ያለንን ስርዓት እያፈራረሰ ነው ነው ሲሉ ተሰምተዋል። በክልሉ የሚፈጸሙ ጥቃቶች ሲቀጥሉ እስረኞች እንዲለቀቁ መደረጋቸውም ታውቋል። ይህንንም ትሰማላችሁ። ከሰባት ሚሊዮን በላይ የሀገሪቱ ተማሪዎች በጦርነት ሳቢያ ትምህርት አቋርጧል ላሉ የኢዜማው ሰው ብርሃኑ ነጋ ይበንዴ እንዳለ፣ በአማራ ክልል በከተሞች ያለው ማህበራዊ ቀውስ እየተባባሰ ስለመሆኑ አንድ ሪፖርት አመላክቷል። ተጨማሪ ከሰሞኑ እገታ የተፈጸመባቸው ሰዎች በሚሊዮኖች ማስለቀቂያ ብር ተጠይቆባቸው ቤተሰቦቻቸው ልመና መውጣታቸው ተነገረም። አንዲት ታግታ መለቀቋን የተናገረች ሴት ታሪክን የሚያትተው ቪዲዮ መታገድም መነጋገሪያ ሆኗል። በስፋት የምንመለከተው ጉዳይ ይሆናል። የፕሬዚደንት ኢሳያስ አፈወርቅ መንግስት ያሰማራው ጦር ለመዋጋት ዝግጁ መሆኑን ገለጸም። ጀነራሉ ደግሞ ጎረቤቶች ላይ የአየር ጥቃትን ሊፈጽሙ እንደሚችሉ አስጠንቅቋል። ሌላኛው መረጃችን ነው። አገዛዙ የጥቁር ገበያው ንግድ በተስፋፋበት የነዳጅ እጥረትም ሰልፍ ማስወጣት በጀመረበት በዚህ ወቅት በአንድ ጊዜ በሊትር 11 ብር ጭማሪ አድርጓል ከወዲሁም ተጽዕኖ መታየት ጀምሯል ትሰሙት አላችሁም። በቱርክ የተቀሰቀሰው ተቃውሞ አሁንም እንደቀጠለ ነው። በ55 የሀገሪቱ ግዛቶች የተቀሰቀሰውን ተቃውሞ ተከትሎ ከ1000 በላይ ተቋሚዎችና ጋዜጠኞች መታሰራቸውም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው ፕሬዚደንት አብይ አህመድ ብቸኛዋ የወደብ መተንፈሻችን ወደሚሏት ጅቡቲ ተጉዟል። አስከትለው የወሰዷቸው የአገዛዙ ሹማምንትን መነጋገሪያ ሆነዋል። ከሰሞኑ ወደ አፋር ክልል ተጉዘው በዋናነት በኤርትራ ድንበር ቅርብ ርቀት ያለውን ሰራዊታቸውን አግኝተው የተመለሱት ጠቅላይ ሚኒስትሩ ትናንት ደግሞ እምብዛም በልሳኖቻቸው ያላስተጋቡትን ጉዞ ወደ ጅቡቲ አካሂዷል። ጅቡቲ ሲደርሱ ፕሬዚደንት እስማኤል ኦመር ጌሌ አቀባበል ሳያደርጉላቸው ቀርተዋል። የጤና እክል እንዳለባቸው የሚነገርላቸው ሲያቀርባቸው ፕሬዝደንቱን በመተካት ጠቅላይ ሚኒስትሩ ናቸው የተቀበሏቸው። የሆነው ሆኖ አብይ አህመድ አስከትሏቸው ወደ ጅቡቲ የሄዱት የብልጽግና ባለስልጣናት ግን መነጋገሪያ ሆነዋል። ብርጋዴር ጀኔራል ዱሬሳ ደገፋም የደህንነት ሹሞ ሬድዋን ሁሴንን ባካተተው ልኡካቸው የሶማሌና አፋር ክልል ባለስልጣናትንም አስከትሏል። የአፋር ክልል ርዕሰ መስተዳደር አወል አርባ፣ የሶማሌ ክልላቻቸው ሙስጠፋ መሐመድን ጨምሮ አህመድ ሽዴና አደም ፋራህ በጉዞ ተካተዋል። የጅቡቲ የመገናኛ ብዙሃን ለ24 ሰዓታት የሚዘልቀው የአብይ አህመድ የጅቡቲ ጉብኝት ላይ ከኡመር ግሌህ ጋር ተገናኝተው በቀጠናዊ ጉዳዮች ላይ ደቡብ ሱዳን፣ ሶማሊያና ሱዳን እንደዚሁም ሌሎች ሁኔታዎች ላይ መከሩ ሲሉን የዘገቡት አንድ ኢትዮ ፎርም ያነጋገራቸው የዲፕሎማቲክ ምንጭ ደግሞ የአብይ አህመድ ጉዞ ሶስት ዋና ዋና ጉዳዮች ላይ ያተኮረ እንደሆነ ያብራራሉ። የብልጽግናው ፕሬዝደንት የቅርብ የጅግጅጋና የሰመራ ጉዞዎች እንደዚሁም የሙስጠፋ መሐመድና አጎዳርባ ተመሳሳይ ምልልሶችን በማንሳትም በሶማሌ ና አፋር ማህበረሰቦች መካከል የነበረውን ግጭት በተመለከተ ጅቡቲን በጉዳዩ ላይ ያለችበት በመሆኑ የተደረገው ጉዞ ነው ሲሉ በቀዳሚነት ያስቀምጡታል። በሁለተኛነት ያነሱት ጉዳይ ደግሞ በሰሜን በኩል ጠቅላይ ሚኒስትሩ ካቀዱት ሌላ ጦርነት ጋር የሚያያዝ ስለመሆኑ አንስተው ሰሜን እየተጣመረብኝ ነው የሚለው ክሳቸው በሰሞኑኛ የመከላከያ ሰራዊቱ መግለጫ አስነግረው ለቀጣዩ የጦርነት ፕሮጀክታቸው ከአፋር እና ከሶማሌ ጎረቤት ከሆነችው ጅቡቲ በኩልም ድጋፍን ማግኘት ያለመ ስለመሆኑ ያስቀምጣሉ። ጠቅላይ ሚኒስትሩ የኢትዮጵያ ሉዓላዊ ግዛቶች ለጎረቤቶች እየቆረሱ አከፋፍለው አንድም ጥይት አልተኮስንባቸውም የሚለውን የሚናገሩት በኩራት እንደሆነ የሚታወቅ ሲሆን ጅቡቲም ድሮኗን ልካ አፋር ክልል ላይ ኢትዮጵያውያንን መግደሏ ይታወሳል። እንደ መረጃ ምንጩ ገለጻ ሶስተኛው ጉዳይ ደግሞ ከወደብ ጋር የተያያዘ ነው። ፕሬዚደንት ኢሳያስ ሳፎርቅን የቀጠናው አተራማሽ ሲሉ ገልጿቸው የሚያውቁት ኡመር ግሌ የታጁራ ወደብን ለኢትዮጵያ በንግድ አማራጭነት ማቅረባቸው የቅርብ ጊዜ ትውስታ ነው። ዘ ኢኮኖሚስት በቅርቡ እንደዘገበው ከአሰብ 70 ኪሎ ሜትር ርቀት ላይ ሜካናይዝድ ኃይላቸውን ያሰፈሩት ጠቅላይ ሚኒስትር አብይ አህመድ ህልሜ የሚሉትን የቀይ ባህር ፍላጎታቸውን ማስረዳት ደግሞ ሌላኛው የጉዞ አላማ ነው ሲሉ ነው የገለጹ

ወደ አማራ ክልል በሺዎች የሚቆጠሩ ወታደሮችን ባለፉት ቀናት አገዛዙ ማስገባቱ ተነግሯል። የፋኖ አመራሩ ደግሞ እየለቃቀምኳቸው ነው ያለውን ስርዓት እያፈራረስ ነው ነው ሲሉ ተሰምቷል። በክልሉ የሚፈጸሙ ጥቃቶች ሲቀጥሉ እስረኞች እንዲለቀቁ መደረጋቸውም ታውቋል። የመከላከያ ሰራዊቱ በበኩሉ በርካታ ጽንፈኞች እጅ እየሰጡ ነው ይላል። የአንድነት ዘመቻ የሚል ስያሜ ከፋኖ ኃይሎች በኩል የተሰጠው ሰሞነኛው ውጊያ የውጭ የመገናኛ ብዙሃንን ጭምር ትኩረት የሳበ ነበር በትልልቅ ከተሞች ውስጥ ጭምር የተደረገም የመከላከያ ሰራዊቱና ና የክልሉ የጸጥታ ኃይሎች ካምፖች ላይም የደረሰ መሆኑን ተከትሎ ከፍ ያለ ሰብአዊ ጉዳት ነው የደረሰው። የውጊያውን ጥንካሬ ተከትሎ አገዛዙ በትግራይ ጀነራል የተመራ ዘመቻ ነው እስከ ማለትም ደርሶ ነበር። ከዚህም ባሻገር የሜካናይዝድ ኃይሉን በተጨማሪነት ከሰሞኑ አጓጉዟል። ወደ ርዕሰ መዲናዋ ባህር ዳር ደግሞ አየር መንገዱን በመጠቀም በርካታ ወታደሮች መመላለሳቸው ተነግሮም ነበር። የበረራ መስመሮችን የሚከታተሉ የፍላይት ራዳር ምንጮችም በእነዚህ በረራዎች በበርካታ ሾዎች የሚቆጠሩ ወታደሮች ወደ ክልሉ መላካቸውን አመላክቷል። በለብለብና በክተት ሲዋጉ መክረማቸውን ያመኑት ፊልድ ማርሻሉም በአስር በመቶ የሰራዊቱ አቅም ወደ መለቃቀም ተሸጋግረናል ያሉት ውጊያ ከሀያ ወራት በኋላ ሜካናይዝድም ወታደሩንም እያጓጓዙበት ግን ቀጥሏል። በጎንደር ቀጠና የፋኖ አመራር የሆኑት ሀብቴ ወልዴም የፋኖ ኃይሎች ከዛ የእየተለቃቀሙ ነው ወደ ሌላ ጀነራል አስተባበራቸው ፕሮፓጋንዳ የተሸጋገሩበት ሁነት መኖሩን ይገልጹና በምስራቅ አፍሪካ የስህበት ማዕከል የሆነ ኃይል ፈጥረናል ሲሉም ይደመጣሉ። ጨረሻ ያለው የቀራይ መለቃቀም ነው ብሎ በአደባባይ ካወጀ 19 ወራት ያለፈ ቢሆንም ህዝብ ታግሎ ያሸነፈ አምባገነንና ወንጀል የሚያታይቶ አይታወቅም። በፍጹም ጀግንነት እያፈራረስ ነው እንገኛለን። በክልሉ አሁንም የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች እንደቀጠሉ ናቸው። በጎጃም ቀጠና አቸፈር ሊበን ከተማ የተደረገው ቀዳሚው ሲሆን በምዕራብ ጎጃም ቡሬ ለጽንፈኞች ድጋፍ አላቸው በሚል ታጉረው የነበሩትም ከፖሊስ ጣቢያ በነበረው ጥቃት ምክንያት መውጣታቸውን ሰምቷል። በዛው ቀጠና ከቀናት በፊት አሽፋ ተብሎ በሚጠራው አካባቢም በመቶዎች የሚቆጠሩ በካምፕ ውስጥ ተይዘው የነበሩ ሰዎች መለቀቃቸው የሚታወስ ነው። በደቡብ ጎንደር ጋይንት አካባቢ የደፈጣ ጥቃቶች፣ ከመንግስት በኩል ደግሞ የከባድ መሳሪያ ድብደባዎች ያሉ ሲሆን በማዕከላዊ ጎንደር ማክሰኝት አካባቢም ተመሳሳይ ነው ያለው። በሰሜን ወሎ ሀብሩ፣ አንዳንድ ስፍራዎች ቆቦ አቅራቢያ፣ ቀዩ ጋርያም እንደዚሁ የተኩስ ድምፅ እንደሚሰማ ታውቋል። የመከላከያ ሰራዊቱ ደግሞ ከሰሞኑ ካሰራጨው አነጋጋሪ ፕሮፓጋንዳ በኋላ በማዕከላዊ ጎንደር ዞን የጽንፈኛው ቡድን አባላት እጅ ሰጡኝ ሲል ይፋ አድርጓል። በኪ ሰራ የተደመደመው የዘመቻ አንድነት እጣ ፈንታ በሚል የትግራይ ሰራዊት አርሚ አዛዥ በሆኑት ብርጋዴር ጄኔራል ምግበይ ኃይሌ ላይ በማነጣጠር ከሰሞኑ በሰበር ዜና የተላለፈው ሀተታም በጠቅላይ ሚኒስትር ጽፈት ቤት አቅጣጫ ተሰጥቶበት በመከላከያ መረጃ ዋና መምሪያ ዕውቅና በሰራዊቱ የስነ ልቦናና ግንባታ ክፍል ቅንብር የተዘጋጀ መሆኑንም ለጉዳዩ ቅርበት ካላቸው የመከላከያ ምንጮዎች ሰምተናል። በስነ ልቦና ክፍሉ ዋና ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደ ኪዳን ነውና የሚዲያ ስራዎች ዳይሬክተር ብርጋዴር ጀነራል ኩማ ሚደቅሳ መሪነት በመከላከያ የግንባታ ሰነዶች ዝግጅት ክፍል ሙሉ ሀተታው እንዲዘጋጅ በማድረግ የተላለፈ ስለመሆኑም ነው የመከላከያ ምንጮች ያከሉት። ሰባት ሚሊዮን በላይ የሀገሪቱ ተማሪዎች በጦርነት ሳቢያ ትምህርት አቋርጠዋል ላሉ የኢዜማው ሰው ብርሃኑ ነጋ። ይህ በእንዲህ እንዳለ በአማራ ክልል በከተሞች ያለው ማህበራዊ ቀውስ እየተባባሰ ስለመሆኑ አንድ ሪፖርት አመላክቷል። የብልጽግናው አገዛዝ ያለማቋረጥ ባለፉ ስድስት ዓመታት ያስፈጸመው ብቸኛ ፕሮጀክቱ ጦርነት ፣ ለዛውም የእርስ በርስ ጦርነት ነው። ርዕሰ መስተዳደርን ለማንሳትም፣ ሰላማዊ ሰልፈኛን ለመበተን ሜካናይዝድ ኃይሉን የሚልከው አገዛዙ ሰራዊቱን ወደ ሚሊሻ ተግባራት አውርዶ መቶ ሺዎችን እየቀጠፈ ቀጥሏል። ከዚህ ጉዳት ባሻገር ሚሊዮኖች ከትምህርት ገበታ ውጭ የሚሆኑበት ነባራዊ ሁኔታን ፈጥሯል። የእርስ በርስ ጦርነቶቹ ወጣቶችን ዩኒቨርሲቲ እንዳይገቡ ከልክለው፣ ታጣቂዎች ያደረጉት የብልጽግና የጦርነት ፕሮጀክቶች አድማቂ የትምህርት ሚኒስተሩ ብርሃኑ ነጋም በሀገር ውስጥ የእርስ በርስ ጦርነቶች ሳቢያም ከሰባት ሚሊዮን የሚልቁ ተማሪዎች ወደ ትምህርት ገበታ አልተመለሱም ሲሉ ባህር ዳር ላይ ሆነው ተናግሯል። ከእነዚህ ውስጥ ደግሞ ወደ አራት ሚሊዮን አካባቢ የሚሆኑት በዛው በአማራ ክልል ውስጥ የሚገኙ ናቸው። በእርግጥ በእርስ በርስ ጦርነት ውስጥ የውጭ ኃይልን ቢሳተፍ ችግር የለውም የሚል አቋማቸውን በግልጽ የተናገሩት ብርሃኑ ነጋ፣ ይህ የተማሪዎች ከትምህርት መቅረት ብዙ የሚያሳስባቸው አይመስልም። ምክንያቱም በአማራም ሆን በኦሮሚያ ክልል የሚንቀሳቀሱ ታጣቂዎችን የአራት ኪሎን መንግስት የመጣል አቅም እንደሌላቸው፣ ያንን ማድረግ እስካልቻሉ ድረስ ደግሞ የሚፈጠር ነገር እንደማይኖር ሲገልጹ ተሰምተው ነበር። ነበርና መንግስት ስልጣን ሲሪየስ የሆነ አቅም እና ካፓቢሊቲ ይዞ ያለ ሀይል ሸኔ የሚያደርገው ወይም እዚህ ፋኖ ነው የሚያደርገው ምናምን ኔቨር ስቴቱን ትሬትን የሚያደርግ እንትን አይደለም። በፓርላማም በስራ አስፈጻሚም ራሳቸው አሊያም በፓርቲ ተወካዮቻቸው በኩል እነገዴን አስታግሱልን እንጂ የሚል የጦርነት አማራጮችን ላገዛዙ እያቀረቡ የቀጠሉት የትምህርት ሚኒስትሩ አሁን በእነዚህ ጦርነቶች ሳቢያም ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች ቀሩ ሲሉ ገልጸው በድሮን የወደመውን ትምህርት ቤት አሀዝ ግን ሳያስቀምጡ ቀርተዋል። የሆነው ሆኖ በአማራ ክልል ጦርነቱ በትምህርቱ ላይ ብቻ ሳይሆን በማህበራዊ ዘርፉ ላይ ከፍተኛ ቀውስን እያስከተለ ያለ ነው። የክልሉ ማህበራዊ ጉዳይ ቢሮ ሪፖርት እንደሚያመለክተው እንደ ባህር ዳር፣ ጎንደርና ደሴ ባሉትና በዋና ዋና የዞን ከተሞች ጭምር የማህበራዊ ቀውስ ተጋላጭ ዜጎች ቁጥር እየጨመረ ይገኛል። ቢሮ በተለይም በሶስቱ ዋና ዋና ከተሞች ሴተኝ አዳሪነት በስፋት እየተስተዋለ ነው ሲልም ለመገናኛ ብዙሃን ገልጿል። በክልሉ ባለፈው ዓመት 18260 አካባቢ ያክል ሴቶች እንዳሉ መረጃዎች የጠቆሙ ሲሆን በዚህ ዓመት በተሰባሰበው መረጃ ግን በዚህ ዘርፍ ላይ የተሰማሩ ሴቶች ወደ 55000 መድረሳቸውን ሪፖርቱ ያሳያል። በተመሳሳይ የዜጎች መፈናቀልን ተከትሎ የጎዳና ተዳዳሪዎችናም በልመና የሚተዳደሩ አረጋውያንና ወጣቶች ሳይቀር ቁጥራቸው በእጅጉ ጨምሯል።

ከሰሞኑ እገታ የተፈጸመባቸው ሰዎች በሚሊዮን ማስለቀቂያ ብር ተጠይቁባቸው ቤተሰቦቻቸው ልመና መውጣታቸው ተሰማም። አንዲት ታግታ መለቀቋን የተናገረች ሴት ታሪክን የሚያሳየው ቪዲዮ መታገድ መነጋገሪያ ሆኗል። ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ይሁን በተሰኘ አውቶብስ ላይ በወረጃርሶ ወረዳ ታጣቂዎች በፈጸሙት እገታ ወደ ስልሳ የሚጠጉ ሰዎች ታፍኖ መወሰዳቸው የሚታወስ ነው። ይህ እገታ ቀጥሎ ከሰሞኑም በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከገርፎ ከተማ ወጣ ብሎም በሁለት ተሽከርካሪዎች ላይ በነበሩ አርባ ሰዎች ላይ እገታ ተፈጽሞ እንደነበር መዘገቡም ይታወሳል። ወደ አማራ ክልል እየተጓዙ በፍችና ጓዝዮን መካከል የታገቱ ቤተሰቦች ደግሞ በሚሊዮኖች ብር ተጠይቀው ልመና መውጣታቸውን ተናግረዋል። አንድ አባትም አሊዶሮ ላይ እህታችን ታግታ 15 ሚሊዮን ብር ተጠይቅ ያለው በሚል ይዘውት የታዩት ፎቶ መነጋገሪያ ሆኗል። የብልጽግና አገዛዝ ከእገታ ጋር በተያዘ ደግሞ ተደጋጋሚ ሀሰተኛ መረጃዎችን በማሰራጨት ነው የሚታወቀው። ከአምስት አመታት በፊት በደንቢ ዶሎ የታገቱ ልጃገረዶች ተለቀቁ ሲል በእነ ንጉሱ ጥላሁን በኩል ያሰራጨው መረጃ የሚዘነጋ አይሆንም። በቅርቡ ደግሞ ፊልድ ማርሻሉ ከአንድ የክብር አባላቸው ጋር በነበራቸው ቆይታ እነዛ ታጋቾች ባህር ዳር ነበሩ ያሉበት ቃለ ምልልስ ያገዛዙን እውነተኛ መልክ ያሳየ ነበርም እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች አዎ፣ ባህር ዳር ብዙ ጊዜ ቆይተዋል፣ ሳናውቅ እኛ ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። በቅርቡ እንኳን የደባርቅ ዩኒቨርሲቲ በመቶዎች የሚቆጠሩ ተማሪዎች ሲታገቱ፣ የአቶ ሽመልስ አብዲስ አስተዳደር አስለቀቅኳቸው ብሎ ያልተለቀቁ ሰዎችን በተመለከተ አስነግሮ መነጋገሪያ ነበር። ትናንት ኢቢኤስ በተባለ የቴሌቪዥን ጣቢያ የተለቀቀውና እያንዲትን ታጋች የህይወት ታሪክ የሚገልጸው ቪዲዮ እንዲወርድ መደረጉ ደግሞ ሌላኛው መነጋገሪያ ጉዳይ ሆኗል። ምንም እንኳን የጥቃት ሰለባ የሆነችው ሴት በቃለ ምልልሱ ወቅት እገታው የተፈጽመባትን ጊዜና ቦታን በግልጽ ባታስቀምጥም የደረሰባትን ሰቆቃ እያብራራችበትን ቃለ ምልልሱን የብልጽግና አውሮፕላን ተሳፋሪ ባለስልጣናት ባደረጉት ግፊት እንዲወርድ መደረጉ ግን መነጋገሪያ መሆኑ አልቀረም። ሮይተርስ ከአንድ ዓመት በፊት ባወጣው የምርመራ ሪፖርቱ ኮሬን የገኛ የተባለው ገዳይ የኦህዴድ ብልጽግና ቡድን መሰል እገታዎችን የሚያስፈጽም ኃይል እንዳለው ጭምር ጠቁሞ እንደነበር የሚታወስ ነው። አገዛዙ በነዳጅ ላይ በአንድ ጊዜ በሊትር 11 ብር ጭማሪ አድርጓል የጥቁር ገበያው ንግድ በተስፋፋበት የነዳጅ እጥረት ሰልፍ ማስወጣት በጀመረበት በዚህ ሁኔታ ውስጥ በሁለት ወራት ልዩነት ውስጥ ከፍተኛ የተባለውን ጭማሪ ማከናወኗል የዚህ ጭማሪ ተጽዕኖዎችም ከወዲሁ መታየት ጀምረዋል ከዚህ በፊት የነበሩ ስርዓቶች የነዳጅ ድጎማን ያደርጉ የነበረው ለቅንጦት አስመስሎ የሚያቀርበው ብልጽግና ከቀናት በፊት በፓርላማ በጠቅላይ ሚኒስትሩ በኩል በጉዳዩ ላይ ሲዝት ነበር እኛ ነዳጅ አንድ መቶ 29 ብር በሊትር እየገዛን ለህዝቡ በ101 ብር እየሸጥን እንገኛለን፣ በማለት ነበር ጠቅላይ ሚኒስትሩ ህዝቡን በድጉማ እያኖሩት እንደሆነ ሲናገሩ የተሰሙት። የዓለም የነዳጅ ዋጋ እምብዛም ጭማሬ ባላሳየባቸው የብልጽግናው ዓመታት ነዳጅን ከ18 ብር እንሆ 112 ብር ማድርሰውታል። በእርግጥ ይህ ዋጋ ጭማሪ ወትሮውንም ነዳጃት ተው በጥቁር ገበያ 400ና 500 ብር ለሚገዙ የሀገሪቱ ዜጎች እምብዛም የሚያስደንቅ አይሆንም። የሀገሪቱን የኢኮኖሚ ፖሊሲ መሸጡን በኩራት የሚናገረው ብልጽግና የነ አይኤምኤፍን ትእዛዝ ተቀብሎ ትናንትን በሊትር 11 ብር ጭምር ያለው ሲላ ውጇል። ይህ አመት ከገባ በኋላ እንኳን ጭማሬን ሲያደርግ ለሶስተኛ ጊዜ መሆኑ ነው። በመስከረምና ና ታህሳስ ወራት ላይ ያደረጋቸው ጭማሪዎች የኑሮ ውድነቱን ያባባሱ፣ የዜጎችን ህይወት ያቃወሱ ተጽዕኖዎች ነበራቸው። ትናንት ይፋ የተደረገው የዋጋ መሻሻያም በዚህ አመት ከተደረገው ከፍ ባለ ሁኔታ ቤንዚን ላይ 11 ብር 20 ሳንቲም ጭማሬን አስከትሏል። በዚህም የቤንዚን ዋጋ 12 ብር 67 ሳንቲም ደርሷል። በነጭ ናፍጣና ኪሮስ ላይ ደግሞ የ8 ብር ከ95 ሳንቲም ጭማሬ ተደርጓል። በአዲሱ ዋጋ መሰረትም የሁለቱ የነዳጅ ምርቶች መሸጫ በሌተር 17 ብር ከ93 ሳንቲም ደርሷል። የ3 ብር ከ64 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅም 113 ብር ከ20 ሳንቲም ገብቷል። እነዚህ ጭማሪዎች ከወዲሁ ተጽዕኖ ማሳደርም ጀምረዋል። አንድ የአይንማኝ ዛሬ በአዲስ አበባ በአንዳንድ አካባቢዎች የትራንስፖርት አገልግሎትን የሚሰጡ ታክሲዎች እንቅስቃሴ እንደ ወትሮ እንዳይደለ መታዘባቸውን ነው የገለጹልን። የፕሬዚደንት ኢሳያስ አፈወርቅ መንግስት ያሰማራው ጦር ለመዋጋት ዝግጁ መሆኑን ገለጽም። ጀነራሉ ደግሞ በጎረቤቶች ላይ የአየር ጥቃት ሊፈጽሙ እንደሚችሉ አስጠንቅቋል። ሻቢያ በጎረቤት ሀገራት የውስጥ ጦርነቶች ውስጥ ደጋግሞ ገብቷል። ይህ ደግሞ እየተጋበዘ ጭምር የሚያደርገው ነው። ብልጽግና አጋብዞ አስገብቶት መቶ ሺዎችን ገድሎና ደፍሮ ሚሊዮኖችን ዘርፎ ግዛትም ቆርሶ ተመልሷል። ሱዳንን ለሁለት በሰነጠቀው ጦርነት ውስጥ ደግሞ የጀነራል አብዱል ፈታል ብርሃንን ጦር በመደገፍ ሁኔታ የአሳፍ ወርቅ የበርካታ ኃይሎችን አሰልጥነው እናስታጥቀው ይዋጉ ዘንድ ልከዋል። አሁን ደግሞ ወሳኝ በተባለው የምዕራብ ሱዳኑ ጦርነት ላይ ይሳተፉ ዘንድ የፍትህና እኩልነት የተሰኘው ንቅናቄ ጦርን መላካቸው ሰምቷል። የኢሳያስ አስተዳደር በኤርትራ የሱዳን ጦርና ንቅናቄው መካከል ስምምነት እንዲደረስ ማድረጋቸውን የገለጹት አመራሩ መንሱር አርባብ በዳርፉር ለሚጠበቀው ውጊያ ከሱዳን ጦር ጎን ሆነው ለመዋጋት ተዘጋጅተው እንደሚገኙ ተናግሯል። ድል እየቀናው ያለው የሀገሪቱ ጦር ምክትል አዛዥ ጀነራል አታ በዳርፉር ለሚደረገው ወሳኝ ፍልሚያም እየተዘጋጁ መሆናቸውን አስረድተው የፈጥኖ ደራሽ ኃይሉን ይደግፋሉ ያሏቸውን ጎረቤቶቻቸውን ቻድንና ደቡብ ሱዳንን ማስጠንቅቋል። በቻድ የአርኤስኤፍ ካምፖች እንዳሉና የተባበሩት አረብ ኤሚሬቶችን በቻድ በኩል ለሀምዳን ዳጋሎ ጦር መሳሪያ እንደምታስገባ ሲነገር የቆየ ጉዳይ ነው። አሁን ጀነራሉ በቻድ በሚገኙ የጦር ማዕከላት ላይ ጭምር የአየር ጥቃት እንፈጽማለን ሲሉም ነው የዛቱት። የፕሬዚደንት ሬሲፕ ጣይብ ኤርዶሃን ቀንደኛ ተቀናቃኝ መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ አሁንም ተባብሶ ቀጥሏል። ቱርክ ይህንን ተቃውሞ ተከትሎ ከአንድ ሺ በላይ ተቃዋሚዎችንና ጋዜጠኞችን ማሰሯም ነው የተሰማው። አክሬም ኢማሞግሎ በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስር ዓመታት አይታ በማታውቀው ተቃውሞ እየተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃስ ጭስና የጎማ ጥይትንም ተኩሷል። ኢማሞግሎ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በግል ገጻቸው ላይ ጽፈውም ነበር። ኤርዶሃን የተነሳባቸውን ተቃውሞ ተከትሎ ከአንድ ሺህ በላይ ተቃዋሚዎችንና ጋዜጠኞችን ማሳስሯል። የኢስታንቡል ከተማ ከንቲባ ኢክራም ኢማሞግሎ መታሰራቸውን ተከትሎ በተነሳ ተቃውሞ ነው እነዚህ ጋዜጠኞችና ሰልፈኞች የታሰሩት። የፕሬዝደንት ኤርዶሃን ዋነኛ ተቃዋሚ የሆኑት ከንቲባው መታሰራቸውን ተከትሎም ከ81 የቱርክ ግዛቶች በ55ቱ ተቃውሞ ተቀስቅሷል። የ53 ዓመቱ ከንቲባ ለዘመናት ቱርክን እየመሩ የሚገኙትን ሬሲብ ጣይብ ኤርዶሃንን በምርጫ ማሸነፍ የሚችሉ ብቸኛ ሰው ተደርገው ይቆጠሩም ነበር። ከንቲባው ለ2028 ምርጫ ለመወዳደር የተቋሚ ፓርቲ እጩ በመሆን በከፍተኛ ድምፅም ተመርጠው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።